አሰላሙ አለይኩም ወረህመቱላሂ ወበረካቱ እንዴት ናችሁ ሰላም ናቸው የውድ ቤተሰቦቼ የዛሬው ህልም ማለት ነው፣ አብዛኞቻችሁ በኮመንት ላይ የምትጠይቁኝ ነው። ምናልባት ለእናንተ መልስ ከሆነ ብዬ እስኪ እንደው ጥር አድርጌ ለማብራራት ሞክራለሁ። የሞተ ሰው በእውነታው የምታውቁት የሞተ ሰው በህልማችሁ እንደገና ወደ ህይወት ተመልሶ እንደገና ሲሞት ትጠይቁኛላችሁ ኮመንት ላይ እና የሚሰጠውን ፍቺ ምን እንደሚሆን በዝርዝር እስኪ እኒ ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የምታውቁት ሰው ሙቷል ግን በህልማችሁ ወደ ህይወት ተመልሶ እንደገና ደግሞ ድጋሚ ሲሞት ማለት ነው። ገብቷችኋል አይደለም? እንደዚህ አይነት ህልም ካለማችሁ ፍቹ ምን እንደሚሆን እያብራራው ገልጻለሁ ማለት ነው። ወደ ህልሙ እንገባለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። አንድ ወንድ በህልሙ የሞተ ሰው እንደገና መጥቶ የሚያውቀው እንደገና በህልሙ የሚያውቀው ሰው የሞተ መቶ እንደገና ሲሞት ካየና እዚህ ላይ ልብ ማድረግ ያለባችሁ በመሞቱ ምክንያት እያለቀሰ እና ከባድ ሀዘን ከተሰማው ካለቀሰ ይህ ፍቺ ምንድን ነው? ህልማላሚው እና ለቤተሰቡ በቅርብ ጊዜ ውስጥ ደስ የማይል ክስተቶች እንደሚመጣ ያመላክታል። ለህልማላሚው እና ለቤተሰቡ ደስ የማይል ክስተቶች ምክንያቱም የሆነ ችግር ወይም የሆነ ነገር ከቤተሰቡ ወይም ከእሱ ሊያጋጥመው እንደሆነ የሚናገር ፍቺ ነው ማለት ነው። ስለዚህ በትዕግስት መጠበቅ ወይም በትዕግስት ማሳለፍ እንዳለበት የሚናገር ህልም ነው። ይሄ ህልም ግን የሆነ የሞተ ሰው የሚያውቀው በህልሙ መጥቶ እንደገና ድጋሚ ሲሞት ከአንድ በላይ ሶስት አራቴ ተደጋግሞ ከሆነ የሚያልመው ምንድን ነው ፍቺው መሰላችሁ ከተደጋገመ አንዴ ብቻ ከሆነ ቅድም እንደገለጽኩት ነው ግን ከተደጋገመ ሶስት አራት ዝም ብሎ የተደጋገመ ከሆነ የሚያለመው ምናልባት የቅርብ ዘመድ ሰው የመሞት እድልን ሊያመላክት ይችላል የዋላህ ነው የሚያውቀው ፈጣሪ ነው የሚያውቀው እንደ ህልሙ ፍቺ ነው እና ያንን እንደዚህ አይነት እድል ሊኖር እንደሚችል ያመላክታል ወይም ደግሞ ከቤተሰብ አባል የቅርብ ቤተሰብ አባል መጥፋቱን ሊጠፋ እንደሚችል የሚናገር ህልም ነው ማለት ነው ህልሙ እየተደጋገመ ተቸገራችሁ ፍቹ እንደዛ ነው። የሞተ ሰው እንደገና ሲሞት ማየት የሟቹ ቤት የሞተ ሰው የምታውቁት ሰው ድጋሚ ግን ሲሞት ካለ ሟችሁ በሕልማችሁ ፍቹ ምንድን ነው? የሟቹ ቤት ወይም ቤተሰብ ሊያጋጥማቸው የሚችለውን ከባድ ለውጦች የሚያመላክት ነው። ለምሳሌ ተከታታይ ቀውሶች የሟቹ ቤተሰብ እንግዲህ እኔ ለምሳሌ የሆነ የማውቀው የጎረቤቴ ሊሆን ይችላል የሰፈር ሰው ሊሆን ይችላል። ሞቷል፣ በእውነታው በህልሜ ግን እንደገና መቶ በህልሜ እያየሁት ድጋሚ ሲሞት ካየሁት ይሄ ፍቺ ምንድን ነው? የሟቹ የዛ ያለምኩት ሰው የሟቹ ቤተሰብ ተከታታይ ቀውሶች ወይም ችግሮች ሊያጋጥማቸው እንደሆነ የሚናገር ፍቺ ነው። ስለዚህ ይሄንን የሟች ቤተሰብ በተቻላችሁ አቅም እናንተ አላሚዎች እንድታግዙት እንድታግዟቸው ወይም እንድትረዷቸው የሚናገር ህልም ነው ማለት ነው። ስለዚህ እርዳታ እንድታደርጉ ወይም እንድታግዙ ወይም የሆነ በሀሳብ እንኳን እንድትረዷቸው እንድትደግፏቸው የሚያስጠነቅቅ ህልም ነው ማለት ነው። እሺ ቀጥለን ደግሞ ባለትዳር ሴት የሞተ አንዲት ባለትዳር ሴት የሞተውን ሰው በህልማ ስትመለከት፣ ድጋሚ ሲሞት ስትመለከት፣ ይሄ ፍቺ በሚመጣው ጊዜያት ውስጥ ብዙ ፈተናዎችና ጫናዎች እንደሚገጥሟት ያሳያል። ወይም እሷ ብቻዋን ልጆቿን ተንከባክባ እንድታሳድግ እንዲህ አይነት አጋጣሚ ሊፈጠርባት ይችላል። ልጆቿን የምታሳድገው ብቻዋን ወይ ከባሏ ተንጥላ፣ ወይ ባሏ ርቋት ብቻ ብቻዋን ልጆቿን ልታሳድግ እንደሆነ የሚናገር ህልም ነው። የወላጅነት ኃላፊነቷን ብቻዋን እንደምትወስድ፣ ብዙ ፈተናዎችና ጫናዎች ሊደርሱባት እንደሆነ የሚገልጽ ፍቺ ነው ማለት ነው። የሞተችው እናቷ ከሆነች እና ድጋሚ ሟች እናቷ በእውነታው ሞታለች፣ እናቷ በህልሟ ደግሞ ተመልሳ መታ ስትሞት ካለመች ደግሞ ይሄ ፍቺ ምንድን መሰላችሁ? በትከሻቿ ላይ የምትሸከመውን ትልቅ ሸክም ያሳያል። ነገር ግን በተሳካ ሁኔታ ማቋቋም መቋቋም ትችላለች ማለት ነው። ይቺ ህልም አላሚ እናቷ ሞታ እንደገና ስትሞት ካየቻት በእውነታው በጣም ከባድ ኃላፊነቶች ወይም ሸክሞች፣ ችግሮች ውስጥ ትገባለች። ግን በተሳካ ሁኔታ ተቋቋመዋለች፣ ታልፈዋለች ማለት ነው ፍቺው አንዲት ባለ ትዳር ሴት በህልሟ የሞተ ሰው እንደገና ወድ በፊቷ ላይ እንደሚሞት በህልሟ እዛው ላይ ሲሞት ካየችው፣ በእውነታ የሞተ ሰው ከፊቷ ላይ ሲሞት ድጋሚ ካየችው፣ ይሄ ፍቺ ከልጆቿ መካከል አንዱ የሟች ቤተሰብ አባል ከሆነ ሰው ጋር እንደሚጋባ ሊተነብይ ይችላል። ተግባባን አይደለ? እሷ ያለመችው የምታውቀው ሰው ነው፣ ሟች ነው በህልሟ ድጋሚ መቶ እዛው ከፊቷ ውድቅ ብሎ ሲሞት ካየችው ፍቺው የእሷ ልጆች ከእሷ ልጆች መሀል አድገው ወደፊትም ሊሆን ይችላል ከሟች ቤተሰብ አባል ጋር ሊጋቡ እንደሚጋቡ የሚተነብይ ህልም ነው ማለት ነው። ሌላው ደግሞ ይህ ሰውዬ ከፊቷ ሲሞት እዛው ህልም ላይ ከፊቷ ሲሞት እያለቀሰች ከሆነ ግን ብዙ ፈተናዎችና የገንዘብ ቀውሶች እንደሚያጋጥማት ያመላክታል። ሳታለቅስ ግን ሰውየው ከፊቷ ሲሞት ሳታለቅስ ካየች፣ ቅድም እንደነገርኳችሁ ከልጆቿ አንዱ የሟች ቤተሰብ ጋር እንደሚጋባ ነው። ከለቀሰች ደግሞ የገንዘብ ችግር ወይም ፈተናዎች ሊያጋጥማት እንደሆነ ይገልጻል ማለት ነው። ሟቹ ደግሞ ይሄ የምታውቀው ሰው የሞተው በእውነታው ከዝች ሲ አሁንም፣ እዛው ከዛው ከባለትዳር ህልም ሳንወጣ የሞተው ሰው ፊት ለፊቷ ሲሞት ማለት ነው። በአሳዛኝና በአሰቃቂ ሁኔታ ከሆነ እየሞተ ያለው ህልሟ ላይ በጣም በቃ ሩህ አልወጣ ብላ እየተሰቃየ በአሰቃቂ ሁኔታ ከሆነ እየሞተ ያለው ከፊት ለፊቷ ያለመችው፣ ይሄ ፍቺ በሚቀጥሉት ቀናት ከባድ መሰናክሎች እንደሚገጥሟትና እሱን ማሸነፍ እንደሚያስቸግራት እንደማትችል የሚናገር ፍቺ ነው ማለት ነው። እንሻላ ህልሙ ግልጽ ይሆንላቸዋል ብዬ ተስፋ አረጋለሁ። በቻልኩት አቅም ደግሞ ለማብራራት እጥራለሁ። ይኸው አጻጻፉ ላይ ትንሽ ወሰብሰብ ያለ ስለሆነ ነው። እሺ፣ አንዲት ያላገባች ሴት በእውነታው ያላገባች ሴት በህልሟ የሞተ ሰው ወደ ህይወቷ እንደሚመጣና እንደገና እንደሚሞት ከተመለከተች ይህ ፍቺ እቺ ህልም አላሚ ለረጅም ጊዜ ስትጠብቀው ከነበሩት ርዕስ ወይም ከምጠብቀው ጉዳይ ውስጥ አንዱ ግቦቿን እንደምትመታ ወይም አንዱ ነገር እንደሚሳካላት እና ወይም የሆነ አስደሳች ነገር ልትሰማ እንደሆነ ያመላክታል ማለት ነው። የምጠብቀው ለረጅም ጊዜ ስጠብቅ የነበረው ነገር ሊሳካ ወይም ግቡ ግቧን ልትመታ እንደሆነ ያመላክታል ማለት ነው። አሁንም ይችው ያላገባች ልጅ ነጠላ ትዳር የሌላት ሴት ልጅ የምታውቀው ሰው በህይወቷ እንደገና ወደ ህይወት እንደመጣና የምታውቀው ሰው የሞተ ማለት ነው። ወደ ህይወት ተመልሶ እንደመጣና ድጋሚ እንደሞተ በህልሟ ካየች፣ ይህ የሚያሳየው ቀደም ሲል በህይወቷ ውስጥ የነበረ አንድ ሰው ጋብቻ ጥያቄ አቅርቦላት ያንን የጋብቻ ጥያቄ ትቶት ከነበረ፣ ይሄ ህልም ካየች በኋላ ግን ያን የጋብቻ ጥያቄ ድጋሚ ሊጠይቃት እንደሆነ ወይም ድጋሚ ወደ ህይወቷ ሊመለስ እንደሆነ ያመላክታል ማለት ነው። ያለመችው ህልም ምንድን ነው? ድጋሚ እስኪ ስተነት ነው የምታውቀው ሰው አለ፣ በእውነታ ሞቷል። በህልሟ ግን ያ ሰው ወደ ህይወት መጥቶ እንደገና ሲሞት ካለመች ከዚህ በፊት ትዳር የጠየቃት ሰው ካለ ፍቺው፣ ትዳር የጠየቃት ሰው ነበረ ያን የትዳር ሀሳብ ትቶት ረስቶት ነበረ። ይህን ህልም ካለመች በኋላ ግን ድጋሚ ያን የትዳር ጥያቄ እንደሚጠይቃት የሚናገር ፍቺ ነው ማለት ነው። ያላገባት ሴት የሞተው የሞተች ሴት ታዋቂ ሴት ከሆነች በእውነታው የሆነች ታዋቂ ዘፋኝም፣ አርቲስትም ብቃለች። ታዋቂ ሴት ሙታ ከነበረና በህልሟ ግን ያቺ የሞተችዋ ሴት ዳግመኛ ወደ ህይወት ተመልሳ ስትመጣ ስታናግራት ስትጨብጣት፣ ሰላም ስትላት በህልሟ ከተመለከተች ይሄ ፍቺ ምንድነው? በጣም በህይወቷ አስደናቂ ስኬቶችን እንደምታስመዘግብ እና ወደፊት ትልቅ ነገር እንደምታገኝ ወይም ትልቅ ስኬት ላይ እንደምደርስ የሚናገር ህልም ነው ማለት ነው። ኦኬ። እሺ። አሁን ደግሞ የምናየው የላላገባች ሴት የሞተ አባቷ በእውነቷ ሞቷል። በህልሟ ግን ወደ ህይወት ተመልሶ እንደገና ሲሞት ካየች የሚሰጠውን ፍቺ ደግሞ አሁን ቀጥለን እኔ ህልም ፈቾች እንደሚናገሩት ከሆነ ያላገባች ሴት ልጅ የሞተ አባቷ ድጋሚ ወደ ህይወት ተመልሶ እንደገና ሲሞት ካየች ምን እንደሚሉት ታውቃላችሁ? ህልም ፈቾች ድርጊቷ ሪች ያላገባች ሴት ልጅ ድርጊቷን እንድትገመግምና ያደገችበትን ወግና ባህል እንድትጠብቅ የሚናገር ህልም ነው ምክንያቱም ተገቢ ያልሆነ ወይም መጥፎ ነገር እየፈጸመች ከሆነ ከዛ ነገር መራቅ እንዳለባት የቤተሰቧን ስም መጠበቅ እንዳለባት የሚያስገነዝብ ህልም ነው ማለት ነው አባታው በእውነታው ሙቶ በህልሟ መቶ ድጋሚ ሲሞት ካየች ያላገባች ያላገባት ሴት ጥሩ ያልሆነ ስራ እየሰራች ወይም ከወግ ማዕረግ ከባህል አፈንግጣ ዘመናዊ ነኝ በማለት ያልሆነ ያልተገቡ ድርጊቶች ላይ እየገባች ስለሆነ ይሄን ነገር እንድትጠናቀቅና ከወግ ማዕረግን እንድትከተል ቤተሰቦቿ ስማቸውን እንዳታስጠፋ የሚያስጠነቅቅ ህልም ነው። ይህን ነገር ድርጊትሽን መጠበቅ አለ መመርመር አለብሽ፣ መጥፎ ቦታ ላይ እንዳትይ ተመልሰሽ መስተካከል አለብሽ ብለው ህልም ፈቺዎች እንደ ምክር ማርገው ጣል አድርገው ይናገራሉ ማለት ነው። በሌላ በኩል ደግሞ ሌሎኞቹ ህልም ፈቾች፣ እንግዲህ ህልም ፈቾች ብዙ ናቸው። አንዱ የፈተው ከአንዱ ጋር ይለያያል። የነዚኞቹ ፈቺዎች ባህሪዋ ትንሽ ወጣ ብሎ ሊሆን ይችላል ብለው ፈተውታል። ሌላኛው ህልም ፈቺ ደግሞ ምን ብሎታል መሰላችሁ? አባቷ የሞተው አባቷ ተመልሶ ሲሞት ማለም እቺው ምናልባት እቺ ነጠል ያላገባች ልጅ የስነ ልቦና መረጋጋት ያላትን ጥልቅ ፍላጎት ስነ ልቦና እንዲረጋጋ ያላትን ጥልቅ ፍላጎት እና የህይወት ፈተናዎቿን በአስተማማኝ ሁኔታ እና ምንም አይነት ጉዳት ሳይደርስባት ማሸነፍ እንደምትችል ያመላክታል ብለው ፈተውታል ማለት ነው። ኦኬ ቀጥለን ደግሞ አሁን የምናየው አንዲት ያላገባች ሴት ልጅ የሞተ ሰው እንደገና ወደ ህይወት ተመልሶ የምታውቀው የሞተ ሰው ወደ ህይወት ተመልሶ ሲሞት ግን ስታለቅስ በህልም ከተመለከተች እስካሁን ለቅሶ የለውም ነበረ፣ ግን አሁን ስታለቅስ ያን የምታውቀው ሰው ሞቶ ድጋሚ ወደ በህልሟ ወደ ህይወት መቶ ሲሞት ሲያለቅስ ካየች ይሄ ፍቺ ምንድን ከዚህ በፊት የፍቅር አጋር ወይም የትዳር የፍቅር አጋር የነበራት ከሆነ እና ከሱ ጋር ተጣልተው ተለያይተው ከነበረ ከእሱ ጋር እንደገና የመመለስ እንደገና ነገ ችግሮቻቸውን አስወግደው ፍቅራቸውን ለመመለስ ያላትን ፍላጎት ይገልጻል ማለት ነው። ወደ ድሮ ወደ ድሮ ፍቅረኛ መመለስ ፍላጎት፣ ወደ ተወችው ፍቅረኛ የመመለስ ፍላጎት እንዳለ ያመላክታል ማለት ነው። እሺ። ሌላኛው ህልብ ሌላ ደግሞ ሌላ ፍቺ ምንድን ነው? የሞተ ሰው የምታውቅ ሞተ ሰው ድጋሚ ወደ ህይወት ተመርሶ ሲሞት ማየት እና ለዛ ሰው ስታለቀስ በህልም ካየች ደግሞ ፍቺው ለባክነቻቸው እድሎች መጸጸቷን። ለምሳሌ ከድሮ ፍቅረኛዋ ጋር ብዙ ጊዜ አባክና ስድስት ዓመት ሰባት ዓመት ቆይታ ከሱ ጋር ከተለያየች እንዲህ አይነት ህልም ካየች በዛ በቃጠለችው ጊዜ መጸጸቷን ላላገባች ሴት ይገልጻል ማለት ነው። ወይም ደግሞ ለባከነችው ማንኛውም የባከኑ እድሎች መጸጸቷን ይገልጻል ማለት ነው። አንድ የሞተ ሰው በህልም ሲሞት። አንድ ህልም አላሚ ወንድ የሞተ ሰው በህልም ሲሞት ከተመለከተ ይህ በህልም አላሚውና በሟች ቤተሰብ ውስጥ ካሉ ሴቶች መካከል ጠንካራ ግንኙነት መኖሩን ሊያመላክት ይችላል። አንድ ወንድ በህልም ውስጥ በሟች ሰው ላይ ጮክ እያለ ሲያለቅስ የሆነ የሚያውቀው ሰው ሞቷል። ተመልሶ ድጋሚ በህልሙ ሲሞት ካየና በዛ ጮክ ብሎ እሪ ያለ በህልሙ ሲያለቅስ ከተመለከተ በመራራ ሀዘን ሲያለቅስ ከተመለከተ ይፍች ምንድን ነው? ህልም አላሚው ቤተሰብ ላይ የሚያጋጥሙትን ችግሮች በቅርብ ጊዜ ውስጥ መፍትሔ ያገኛል ማለት ነው። ህልም አላሚው ችግሮች ያጋጥሙታል። ለዛ ችግር ግን በቅርብ ጊዜ መፍትሔ እንደሚያገኝና ለህይወታቸው መረጋጋትና ደስታ እንደሚመጣ ያመላክታል። ምክንያቱም ምርር ብሎ በዛ በሟች ላይ ሲያለቅ ይጠበቅ ስለነበረ ለችግሮች ለገጥሙት መሰናክሎች መፍትሄ እንደሚያገኝ የሚያመላክት ፍቺ ነው ማለት ነው። በህልም በእውነታው ታማሚ የሆነ ህልም አላሚ በህልሙ የሚያውቀው ሰው ሞቶ ድጋሚ ሲሞት ካለመ ደግሞ ይሄ ፍቺ ምንድነው? ይሄ ታማሚ ሰው እንደሚያገግም ከበሽታው እንደሚድን የሚናገር ፍቺ ነው ማለት ነው። ለታማሚ ከሆነ ከህመሙ ያገግማል፣ ይድናል ማለት ነው። ሌላው የሞተ ሰው በህልም ሲሞት ማየት ደግሞ የሟች ዘመድ ሞትንም ሊገልጽ ይችላል። ምናልባትም በጤንነትና በቤተሰቡ ላይ ጉዳት ሊደርስ ይችላል ማለት ነው። ኦኬ፣ እንግዲህ ውድ ቤተሰቦች፣ የዛሬው ትንሽ ጠንከር ያለ ህልም ፍቺ ነው። ለመግለጽም ለምን የሞተ ሰው በእውነት የሞተ ሰው እንደገና ወደ ህልማ በህልማችሁ ደግሞ ተመልሶ ወደ ህይወት ድጋሚ ሲሞት ለእኔ ራሱ ለመግለጽ ለማስረዳት ትንሽ እያቃተኝ ነው የገለጽኩት። እንግዲህ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንግዲህ አንዲት ባለትዳር ሴት በህልሟ ባሏ ሙቶ ድጋሚ፣ በእውነታው ሙቷል በህልሟ ግን የባል ወደ ህይወት ተመልሶ ድጋሚ በህልሟ ሲሞት ካየችው ፍቼው ምንድነው ችግሮች እንዳሉባት ሸክሞች ኃላፊነቶች በሙላ እንደተጫኑባት እና ከነዛ ነገር ልትወጣ የምታደርገውን ትግል ያመላክታል ማለት ነው። ባሏ ሞተው በእውነቷ ሞታል። በህልሟ ግን እንደገና መቶ ሲሞት ካለመችው ያለባትን ኃላፊነት ጫና እንግዲህ ልጆቿን ለማሳደግ ችግሮቿን ይገልጻል ማለት ነው። የሞተው ባል በህልም ፈገግ ብሎ ሰላምታ እየሰጣት እንደሆነ በህልም ከተመለከተች ባለትዳር ሴት ይሄ ፍቺ ለቤተሰቧ ያላትን ሚና ኃላፊነቷን በቅንነትና በጥረት እየተወጣች እንደሆነ የሚናገር ህልም ነው ማለት ነው። አንዳንድ ተርጓሚዎች ደግሞ ይህንን ህልም ምን ብለው ፈተውታል? ቀጣይነት ያለው ጓደኝነትን መመስረትና ለሟች ለባሏ ለነፍሱ ጥሩ ዘካ ማውጣት ለምሳሌ በስሙ መጽዋት መስጠት ወይም ለሱ ጸሎት ማድረግን አመላካች ነው ብለው ፈተውታል። ባሏ የሞተው ባሏ ወደ ህይወት ተመልሰው ፈገግ ብሎ ሰላም ሲላት ካየች ለሱ ጸሎት እንድታደርግለት መጽዋት እንድትከፍል እንድትሰጥለትም ለነፍሱ ጥሩ ነገር እንድታደርግለትም የሚያመላክት ህልም ነው ብሏል። ሌላኛው ፈች ደግሞ ምን ብለዋል? ለቤተሰቧ በጣም ጥሩ እንክብካቤ እያደረገች እና ህይወትን በአግባቡ እየተወጣች እንደሆነ ሊገልጽ ይችላል ብለው ፈተውት ይሞታል ማለት ነው። አሁን ደግሞ የተፈታች ሴት የሞተ ሰው ወደ ህይወት ተመልሶ እንደገና ሲሞት ስታይ የሚሰጠውን ፍቺ እንመልከት። ይህ ፍቺ ቀደም ሲል የነበሩትን ግንኙነቶች በተለይም ከተፋታች በኋላ የነበረውን ግንኙነት እንደገና ለማደስ ወደ ድሮ ባሏ ለመመለስ ያላትን ፍላጎት ያመላክታል ማለት ነው። የሆነ ሰው ሞቷል ታውቋለች። በህልሟ ግን ሞቶ ድጋሚ ሲሞት ካየች ከባሏ ጋር የነበሩት የተፋታችበትን ጊዜ ተመልሳ ከእሱ ጋር ተነጋግራ በሰላማዊ መንገድ ለመፍታትና አብሮ ለመሆን ያላትን ፍላጎት ይገልጻል ማለት ነው። በተመሳሳይ ሁኔታ የተፈታች ሴት የሆነ ሰው ሞቶ የምታውቀው ሰው ሞቶ ወደ ድጋሚ ሲሞት ማየት በትዳሯ ምክንያት ማሳደድ በትዳሯ ምክንያት በስትፋታ በነበረበት ምክንያት አቁማ የነበረውን ስራ ወይም ትሰራ የነበረውን ስራ ትታው ከነበረ ይሄንን ህልም ካለመች ወደዚህ ወደ ተወችው ስራ ድጋሚ የመመለስና እንደገና ስራውን እንደገና የመጀመር ፍላጎቷን ይገልጻል ወይም እንደምትጀምረው ይገልጻል ማለት ነው። ሌላው የሞተ ሰው ድጋሚ ወደ ህይወት መቶ ሲሞት ማለም መጨረሻ ላይ ምንድን ነው በቅርቡ ጊዜ ውስጥ ያጋጠማትን ችግሮች ማሸነፍ እንደምትችል እንዲሁም ደግሞ ያጠፋችውን ወቅት ጊዜ ድጋሚ ለመመለስ ያላትን ፍላጎት ይገልጻል ማለት ነው፣ ለተፈታች ሴት። ውድ ቤተሰቦች፣ ለዛሬ እንግዲህ ይህን ይመስላል ፍቺው። ላይክ ማድረጋችሁን ብቻ እንዳትረሱ። በቀጣይ በሌሎች ፍቾች እስክንገናኝ ድረስ ደህና ቆዩ። ቻው